ለሰራዊቱ የጀርባ አጥንት ነች። ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው፣ ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ጉባኤ ያገኘው ተሻገር ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ መሰረታ በዓል በሰላም አደረሳችሁ አደረሰን፣ ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር በፀሐይ እንደማንበገር፣ በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን እንቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ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 ቀጣይነት ያለው ስራ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት አመታት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 መቶ ሰላሳ ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጥላቶቻችን ፍላጎት እኛን መበተንና መለየት ነው። የእኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ኢትዮጵያ ለዘላለም በልጆቿ ጥረት ታፍራና ተከብራ ትኖራለች። አንድነቷ ይጠበቃል። ሰላሟ ይጠበቃል። ብልጽግና ይረጋገጣል። የኢትዮጵያን ሰላም፣ አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን እኖራለን። አመሰግናለሁ። የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በሕይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። በተጨማሪም የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የጸጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየና አሁን ላይ እንደ ሀገር ካለው ራዕይ የበኩላችንን ፖሊሳዊ ኃላፊነት ለመወጣት የኮስታል ፖሊስ ጋርድ ለመጀመሪያ ጊዜ በአገራችን የተደራጀ ሲሆን በቀጣይም ከመንግስት በሚሰጠው ተልዕኮ የሚሰማራ ይሆናል። በሌላ በኩል ከሪፎርሙ በፊት በወንጀል ምርመራ በከፍተኛ ሁኔታ በሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠኔ ሰው ኃይል እና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። እንደ ሀገር በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን፣ እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። ክቡል ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ትምህርት እና ስልጠናም በኢትዮጵያ ፖሊስ ዩኒቨርሲቲ እየተመራ ከፍተኛ ቁጥር ያለውን ወጣት የፖሊስ ኃይልና አመራር ከሁሉም የሀገራችን ክልሎች ተቀብሎ በማብቃት ውጤታማ ስራ እየሰራ ይገኛል። በቅርቡም ዓለም አቀፍ የፖሊስ አመራር ማዕከልን ወደ ስራ የሚያስገባ ይሆናል። ለወንጀል መከላከልና ምርመራ ስራችን አጋዥ የሆኑ ዘመኑን የዋጁ የቴክኖሎጂ እና ትጥቆች ባለቤት መሆን የቻልን ሲሆን በተለይም በክብርነቶ ተመርቆ አገልግሎት መስጠት የጀመረው የዜጎች መተግበሪያ ኤፍፒ አፕ አሁን ላይ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ አፕ ወይንም ቤስት ፖሊስ አፕሊኬሽን አዋርድ በሚባል በአንደኛ ደረጃ አሸናፊ ሆኗል። ይህም በቅርቡ በተባበሩት አረብ ኤመሬት በዱባይ በሚካሄደው በዓለም አቀፍ የፖሊስ ጉባኤ መድረክ ላይ ተቋማችን ሽልማቱን የሚቀበል ይሆናል። ለዚህም መላ የሀገራችን ሠራዊት፣ ለጎረቤት ሀገራት ወንድም የአፍሪካ ፖሊሶች፣ በአጠቃላይ ለዓለም ፖሊስ ጭምር ይህንን አፕ ያበረከትን ስለሆነ ሁላችሁንም፣ ሁላችንንም እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት ፈልጋለሁ። በተጨማሪም የቴክኖሎጂ አቅማችንን ለማሳደግ በተሰሩ ስራዎች የፖሊስ የድሮን ኃይል፣ ዲጂታል የመገናኛ ሬዲዮ፣ የኮማንድ ኮንትሮል ማዕከል እንዲሁም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ይገኛል። በሌላ መልኩ በፖሊስ ውስጥ ከዚህ በፊት የማይታሰቡ አሁን ላይ ግን በተግባር የሆኑ ዘመናዊ የሎጂስቲክስ አቅሞች ባለቤት ሆነናል። በቀጣይም ተጠናክሮ የሚቀጥል ይሆናል። በውስጥ እና በውጭ ባሉን ግንኙነቶቻችን ከሀገር ውስጥ የጸጥታ የደህንነትና የፍትህ አካላት እንዲሁም ከውጭ አገር ከቀጠናው፣ ከአፍሪካ፣ ከኢንተርፖል፣ ከአውሮፓ፣ ከኤዥያ እና ከሌሎች ሀገሮች ጋር ያለንን የስራ ግንኙነትና ትብብር በማጠናከር የሀገራችን ፖሊስ ክብር ያለው ተቋም ማድረግ ተችሏል። በዚህም ባለም አቀፉ የጸጥታ ትብብር መድረክ ላይ የሀገራችን ፖሊስ አፍሪካን ወክሎ በቦርድ አባልነት እያገለገለ ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በአጠቃላይ ባለፉት የለውጥ ዓመታት በተሰራው ስራ ማንኛውም ሀገራዊ ግዳጆች በብቃት መወጣት የሚያስችል ያደገ አቅም በመፍጠር የሀገራችንንና የህዝባችንን ሰላምና ደህንነት ከማረጋገጥ ባለፈ በኢኮኖሚም ዘርፍ እየተመዘገቡ ላሉ ውጤቶች የበኩላችንን ድርሻ እየተወጣን እንገኛለን። ይህ ውጤታማ ስራችን የሚያዘናጋን ሳይሆን የበለጠ እንድንተጋ የሚያደርገን በመሆኑ በቀጣይም የፖሊስ ኃይላችን ማንኛውንም ህገ መንግስታዊ ተልዕኮ በቁርጠኝነት በመወጣት የህይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላምና ደህንነት ለማረጋገጥ ቃል እንገባለን። በመጨረሻም የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር ዐቢይ አህመድ በሰጡት ከፍተኛ ትኩረትና ጠንካራ አመራር እንደዚሁም ለመንግስቶ በኢትዮጵያ ፖሊስ ሰራዊት ስም ላቅ ያለ ምስጋናዬን ላቀርብ ፈልጋለሁ። የሀገራችን ህዝብም የፖሊስን ስራ በማገዝ በየጊዜው በምናደርገው ሁሉ ከጎናችን ስለቆማችሁ መላውን የኢትዮጵያ ህዝብ በዚህ አጋጣሚ ምስጋናዬን ላቀርብ እፈልጋለሁ። ንግግሬን እዚህ ላይ አበቃለሁ። ፈጣሪ አገራችንን ይጠብቅ፣ አገራችንን ይባርክ። በጀግንነት መጠበቅ፣ በሰብአዊነት ማገልገል። አመሰግናለሁ። ለሰራዊቱ የጀርባ አጥንት ነች። ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው፣ ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ድዳድ